የሞጁላር ስልጠና እንደምታውቀው በ2013 አመተ ምህረት ግንቦት ላይ ነው የተጀመረው። አላማው እንግዲህ ግብር ከፋዩ የታክስ ህጎችን ባለማወቅ ለቅጣት ለእንግልት እንዳይዳረግ አንዱ የታክስ ህግ ማስከበሪያ መንገድ ማስተማር ስለሆነ በወጥነት የታክስ ህጎችን ለማስተማር ነው የተዘጋጀው። ስለዚህ የሀገር ውስጥ የታክስ ህጎችን በጥቅል በ13 ሞጁል ተከፍሎ ስልጣናዎች በመደበኛነት የታክስ ከፋዮች ትምህርትም ለዚህ ብቻ በደም ትኩረት ሰጥቶ እንዲሰራ የተቋቋመና ህጎቹ በጠቅላላ በአስራ ሶስት ሙት ተከፋፍለው እንዲሰጡ ነው የተጀመረው። ስለዚህ ከዛ ጊዜ ጀምሮ አሰራሩ በዋናው መስሪያ ቤት ደረጃ የተቋቋመና የራሱ የህግ ማዕቀፍ ኑሮት የአሰራር ስርዓት ኖሮት የተጀመረ ነው። ከዚህ አንጻር እንግዲህ የዋናው መስሪያ ቤትን በአጠቃላይ ሌሎች ብራንቾችን የሚመሩበት እና ያላቸውን መረጃ ለነሱ ትቼ እንደ ምስራቅ ያለው እንግዲህ ከ2013 ጀምሮ እያሰለጠንን ያለነው ግብር ከፋይ ምን ይመስላል? ምንስ ለውጥ አለ? የባህሪ ለውጦች ሳሉ ወይ የተጠናጠናት ሳለ ወይ ሞጁላር ስልጠናስ በአጠቃላይ በግብር ከፋይ ውይይታ ምን አምጥቶለታል የሚለውን ማንሳት እንችላለን። ስለዚህ 2013 ጀምርን 2014 አስመርቀናል። 2014 ስናስመርቅ በርካታ ግብር ከፋዮችን በማሰልጠን ነው። 2014 በአብዛኛው ራሱ ሞጁላር የሚለውን የማስተዋወቂያ ጊዜ ነበረ። ለግብር ከፋዩ አዲስ ስለሆነ እንደምታውቀው ከግብር ከፋይ ጋር ተቋሙ የሚገናኝ የሆነ ጊዜ መድረክ ሲዘጋጅ ነው። ከዛ በዘለለ ግን በየጊዜው መገናኛ መንገዶች አልነበሩም። የመጀመሪያው ሞጁላር ስልጠና መገናኛ መንገድ ሆኗል። ከግብር ከፋዩ ጋር በቅርብ መገናኘት፣ መወያየት። ስለዚህ እንደ አይጥና ድመት አይነት የነበረውን የአባሮሽ አይነት አካሄድ መፈራራቱ ቀርቶ በጣም በፍቅር በየመድረኩ እንደምትሰማው በጣም ተግባብቶ የኔነት ስሜት እንዲሰማቸው ተቋሙን እንዲወዱ ከልባቸው እንዲያከብሩ ከመፍራት ይልቅ መቅረብ አማራጭ እንደሆነ እንዲያዩ እድል የሰጠ ነው የመጀመሪያው ማለት ነው። ከዛ በመቀጠል ደግሞ እንግዲህ የግብር ከፋዮች ባህሪ የተለያየ ቢሆንም በተለይ ሳያውቁ የሚያጠፉትን ሳያውቁ የሚቀጡትን ለመታደግ እየተቻለ ነው ማለት ነው። አውቀው የታክስ ህጉን ክፍተት ተጠቅመው የመጥፎ ስራ ወይም ግብር የሚደብቁ አንዳንድ ግብር ከፋዮችን ሳይወክል አለም ባለማወቅ የሚቀጡትን ግን ምን አድርጓል? እየቀነሰ እያግባባ መጥቷል ማለት ነው። ስለዚህ እንደኛ ቅርንጫፍ ጽህፈት ቤት አንደኛ በዚህ ሞጁላር ስናሰለጥን ሁልጊዜ በሶስተኛው ሴሚስተር ሲያጠቃልሉ እንግዲህ አስራ ሶስት ሞጁል ነው ያገኘንበት ማለት ነው። የዛ ጊዜ ስላሰለጣጥን ሂደቱ ስለ ጠንካራ ጎኖቹ፣ ስለ ድክመታችን ማሻሻል ስላለብን በደንብ በሰፊው ነው የምንወያየው። ስለዚህ የሚሰጡን የሚሰጠን ግባት ከዛ ጊዜ ጀምሮ እኛ ሁልጊዜ መመሪያዎቹን አንብበን ራሳችንን አብዴት አድርገን የተሻለ ለነሱ ይዘን ድንቅር የሚያበረታታ ነበረ። እምነት አላቸው። በጣም በኛ ረክተዋል። ከቅጣት ድነናል። በጣም ብዙ ነገሮችን አቅሎልናል። እንዳልኩት መፈራራቱን ቀንሶ ቶታሊት ጠፍቶልናል። ስሞትንና ስለ ሙድ ያለው ጠቀሜታውን በአጭሩ ይገልጽብኝ። ስሜ ደረጃ ጥላፉ ይባላል። አሁን የገቢዎች ሚኒስቴር እየሰጠን ያለ የሞጁላር ስልጠና በሶስት ክፍል የተከፈለ አስራ ሶስት ሞጅሎች በሆኑ አንደኛው ሞጁል ከሶስቱ ክፍል ቀጥተኛ ገቢዎችን የተመለከተ ሲሆን ሁለተኛው ደግሞ ቀጥተኛ ባልሆኑ ታክሶች ላይ የተመሰረተ ነው። የመጨረሻው ደግሞ አስተዳዳሪን በተመለከተ ነው እና ይህ ስልጠና ታክስ ከፋዩንም የታክስ ሰብሳቢ መስሪያ ቤት ሰራተኞችንም የሚጠቅምና በከፍተኛ ደረጃ ለስራው መቀላጠፍ አስተዋጽኦ የሚያደርግ ነው። ይህን ስል ከታክስ ከፋዩ አንጻር ግዴታውን ያውቃል፣ መብቱንም ያውቃል። ስለዚህ መብቱን ካወቀ በታክስ አስተዳደሩ መስሪያ ቤት ሲሄድ መብቱን ጠይቆ አገልግሎቱን ያገኛል ማለት ነው። ከዛ በተጨማሪ ደግሞ ግዴታውን ስናወራ ምን መክፈል እንዳለበት መንግስት ከኛ ምን እንደሚከፍል፣ በምን ያህል ሬት እንደምንከፍል፣ መቀጫውና ወለዱ ምን እንደሆነ በትክክል ስላስተማሩን ወይም ደግሞ ስልጠናው ስለሚገልጽ ይህንን ከታክስ ሰብሳቢ መስሪያ ቤቱ ጋራ የቃልም የአካልም ግጭት ሳይፈጠር፣ በሀሳብም ሳንለያይ በመስማማት ታክሱንና ግብሩን አውቀን እንድንከፍል ይረዳናል። የታክስ መስሪያ ቤቱን ቢሳሳት አስታራቂ ሆኖ ስለሚያገለግላል። ይሄ ስልጠና ሞጂውን ያለምንም ችግር በሰላም የመሰብሰብና ና መንግስት የሚያስበበትን የታክስ መሰብሰብ በጀት እንዲሳካ ይሆናል ማለት ነው። ከዚህ በተጨማሪ የታክስ ባለመክፈል የሚመጡ ውዝግቦችን ከመቀነሱ በተጨማሪ አላግባብ ለስርዓትና ለወለድና ለቅጣት የሚዳረገውን ታክስ ከፋይ መጠኑንም በቁጥርም ይቀንሳል ማለት ነው። ስለዚህ ኮምፕላያንሱን ጥሩ ያደርገዋል ማለት ነው እና ሞጁላር ስልጠናው በእኛ በከፍተኛ ግብር ከፋዮች ወይም ደግሞ በፌዴራል ግብር ከፋዮች ተወስኖ መቅረት የሌለበት ሲሆን ታች በከተማ አስተዳደር እና በክልል ከተሞች የሚሰበሰበውን ገቢም ለማሳደግ ስለሚረዳ በዚህ ተወስኖ እንዳይቀርና ወደ ታች ወርዶ ሁሉም ማንኛውም ታክስ ከፋይ እንዲያውቀውና እንዲረዳው ሰልጥኖም የሚጠበቅበትን ግብር እንዲከፍል ስለሚረዳ ይህንን ከግምት ውስጥ አስገብቶ ስልጠናው በዚህ ሳይወሰን ቀጣይነት ኑሮት ለሀገር የሚፈለገውን የታክስ መሰብሰብ ምጣኔ ከፍ ለማድረግ እና ሀገሪቱም ከፍተኛ ግብር ከሚሰበሰብባቸው ሀገራት ከጂዲፒ ጋርም ካለው ሬሽዮ አንጻር ተገቢ የሆነ ታክስ እንዲሰበሰብ ስለሚረዳ ይህ ስልጠና በዚህ መቆም የለበትም። ከዚህ በተጨማሪ ይህ ሞጁላር ስልጠና በነገ በልጆች ላይ በሚሰጠው የትምህርት ስልጠና ላይ እንደ ግብአት የሚያገለግል ሲሆን የዚህ ሞጁል ታትሞ መቅረብ ለነሱም እንደ ሪፈረንስ ስለሚያገለግል ይህ ስልጠና መቀጠልና። ለዜጎችም ሁሉም ዜጋ ግብር ከፋይ ነው። ግብር የማይከፍል ዜጋ አይኖርም ብለን እናስባለን። ሁሉም ደግሞ ይህንን የታክስ ሞጁል አንብቦ ተረድቶ ግብሩን በስርዓት እንዲከፍል ስለሚረዳ ሞጁላር ስልጠናው መቀጠል አለበት። ለእኛም የሰጠን ግብት ኢቭን ኢቭን ግብርን ከመክፈል ብቻ ሳይሆን ብቃት ያላቸውን የሂሳብ ሰራተኞች እንድንመለምልበት እንድንቀጥርበት እድሉን ፈጥሮልናል። እና ስልጠናው ወይም ይሄ ሞጁላር ስልጠናው መቀጠል አለበት። በከፍተኛ ግብር ከፋይ ሳይሆን በታችን ሳይወሰን እንዲሰጥ የሚል አስተያየት ነው ያለው።

ቡርብ፣ ህገወጥነት፣ ኮንትሮባል፣ አደንዛዥ መድኃኒቶች የትውልድ ማጥፊያ ናቸው። የጠላት መሣሪያችግብጎችብግብብ